ጉዞ በዝናብ ጠብታ ተቀንብቦ እርምጃው በተፈጥሮ ለጋስነት ላይ ተንጠልጥሎ ዘመናትን አልፏል። ኢትዮጵያዊ አርሶአደር የማዕድ መሙላት የጎተራው መትረፍረፍ፣ የገበያው ምንበሽበሽ በክረምት ዝናብ የኋሊት ታስሮ አመታትን አልፏል። የኢትዮጵያ ግብርና ትላንት የሰማይ ጠብታን በጉጉት ትጠባበቅ፣ የተፈጥሮን ቸርነት ትናፍቅ የነበረች የአርሶአደር ነብስ ዛሬ ቀን ይወጣላት ይመስላል። አሁን ፊቶች ሁሉ ከዝናብ ጠባቂነት ተላቀው መስኖ የተሰኘ ፍቱን መፍትሄን እነሆ ብለዋል። ዛሬ መሬት ጦም የማደር በአመት አንድ የምርትን መሰብሰብ ታሪክ ሆኗል። ከክረምቱ ይበልጥ በልጦ ተገኘ ማለት ነው በምርታማነት እንደውም በምርታማነት ከአምስት እስከ ሰባት የሚወጣን የክረምት ትልቁ ወጣ የሚባል ስምንት ቢሆን የበጋው ዘጠኝ እስከ አስራ አንድ ወጥቷል ማለት ነው። አንደኛ ዝናብም ነገር አለው እህሉም ደስ አይለውም። የበጋው ግን ያው ከአስር ስለሚጠጣ መሰለኝ ያው ደስ ይላል፣ ጭንቅላቱም ሙሉ ነው። ከዚህ በፊት እንደዚህ አይነት ስንዴ ዘርቼም አላቅም። ዘንድሮ ግን ደስ ይላል ያው ዘርቼም አይቼዋለሁ። ደስ የሚል ነገር የሚመች ነገር ነው። ሌላው የግብርናው የለውጥ ግስጋሴ ያኔ ኩታ ገጠም የሚለው ሀሳቤን ከአርሶአደሩ ከመዝለቁ ከእርሻው መንደር ከመገኘቱ አስቀድሞ ሁሉ ወሰን ከልሎ መስመር ዘርግቶ በውስን የእርሻ ቦታ ምርቶችን በግል የማምረት ባህል የዓመታት ብሂል ሆኖ ዘልቋል። ይህም አርሶ አደሩ ከኔነት የአመራረት ዘይ ተላቆ ከጎተራ የተሻገረም ለሀገር ምጣኔ ሀብት ካዝና መደደር ምክንያት የሆነውን የኩታ ገጠም የእርሻ ዘዴ ጋር በማስተዋወቅ ታሪክ ራሱን አደሰም። ግብርናን የምግብ ዋስትና ጥያቄን ማጣፊያ መሳሪያ የማድረጉ ጉዞ በዚህ አልተቋጨም። በገጠር ተሽኮርምሞ ከተማ መዝለቅን ሸሽቶ የቆየውን ግብርና ከከተማው ጋሮ ለማስገባት ብሎም በከተማ ያሉ መሬቶችን ጥቅም ላይ የመዋል ሌላ እርምጃ ተግባራዊ ሆነም። ያበሻ ዶሮ ነበር የምሰራው። ከዛ ነገሮችን ትምህርት መወሰድኩኝና ወደዚህ ወደ ሰፊው እርባታ ውስጥ ገባ። እስከ አራት ሺህ ምናምን ዶሮ እንቁላል እናወጣለ በቀን ሰላጣው ቃሪያው፣ ቲማቲሙ እንጆሪው፣ ምኑ ሁሉ ነገር ኦርጋኒክ ነው፣ የተፈጥሮ ነው። ምንም ነገር አርቲፊሻል የለውም፣ የተፈጥሮ። አንዳንድ ጊዜ ጥሬውን ማስተች ልበይ ትችያለሽ። የሰው እጅ አልነካውም፣ ንክኪ የለውም። እዛው አንቺ ጋር ነው ያለው። አትፈሪም። ይሄ ራሱ አንድ ጥቅም ነው። ግብርናን ከዙፋኑ ለማኖር የመወንጨፊያ መሳሪያ የማድረጉ ጉዞ ዛሬ በእርዳታ ወደ ሀገር ውስጥ ይገባ የነበረው ስንዴ በሀገር ልጆች ለምቶ በሀገር መሬት ተዘናፍሎ ለውጭ ገበያ እስከ መቅረብ የደረሰም ተአምራዊ ለውጥ እንዲመዘገብ ማድረግ ተችሏል። ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም፣ ከውጭ አታስገባም የሚለው ራዕይ ደግሞ ኢትዮጵያ ከልመና ወጥታ ኤክስፖርት ማድረግ ይቻላታል ወይ የሚለው በህዝባችን ብቻ ሳይሆን በርከት ያሉ አመራሮች ይህን ሀሳብ ተጋርተው ለመስራት ተቸግረው ነበር። ለማመን በሚቸግር ደረጃ ስንዴን በዘመናዊ መንገድ ማረስ፣ ማምረት፣ መብላት ብቻ ሳይሆን ለመሸጥ የሚያበቃ ምርት ማየት እንድንችል አድርገዋል። የምግብ ዋስትናን ማረጋገጥ ለእጃ ዞር ጥምዘዛ በር ለመዝጋት የሉዓላዊነት ቅጥርላ ለማስቆረስ ዋነኛው መንገድ ነው። ያለው ኢትዮጵያዊም ትላንት በምትክ የለሽ ህይወት መስዋዕትነት የተረከባት ሀገሩን ሰንደቅ በልማት ማህተብ የአት ቅድመ አያቶቹን ፈለግ እየተከተለ ይገኛል።